ሸዋታ ቢመዙብን ብንል ሸዋታ ቢያስፈራብን፣ ጭንቅ ጭንቅ መከራ ቢያመጡብን ነውን በአንተ ስም ስላመነ ጊዜ ይገሉና ብሎ መጽሐፍ እንደተናገረ ብዙ ለሞት የሚያበቃ መከራ ሞትስ አንድ ጊዜ ነው።

ይሄ ሙት እንገላችኋለን ቢሆን ነው። በሕይወት እናኖራችኋለን የሹም ሹር ቢገረሙት ነው ያለው ትውልድ የሚነሳው ትውልድ ይዛ ይዛው በእጃችን ያለውን ገንዘብ ጳውሎስ የወዳጅና ለም ካገኘ ምን ይሻል ብዙ ለሰው እጅ በሩቅ ሲል እጅ እንዳትናኝ ያውቃልና እንዲህ አለ። ይህ ዘ ኃይል ሰራዊት ቢገረሙ ወይ ዘ ልዑል አንባ ቢያግዙ፣ ገደል ቢጥሙ፣ ዘመት ካለ ፍጥረት ቢገረሙ። ይህ ዘ ኃይል ሀሳዊ መሲሕ በህቱም ድንግልና ተጸነስኩ፣ በእህቱ ድንግልና ተወለድኩ ቢል ይህ ቀድሞ ከሰማየ ሰማያት ወረድኩ ቢል ዘጸርፍ ሦስት ማለት ሦስት ክርስትና ካልተለፍኩኝ ወይ ወይ ዘዳግም ልደት ተነሳሁ ቢልም ዘመት ዘመት አያምታህ ቢያሳይ ፍቁረ ክርስቶስ የክርስቶስ ፍቅር ሊያስተውን የሚቻለው የለም። በእንተ ክርስቶስ አልቦ ዘይሰአድጓተን ፍቁረ ክርስቶስ ብሎ ነበር እና የክርስቶስ ነገር በእውነት ነገራችኋለሁ ወንድም የክርስቶስን ነገር የማስተምር ግን በእውነት እነግራቸዋለሁ። አንድም አማን በእንተ ክርስቶስ አማን አማን ብሎ እንዳስተማረ በክርስቶስ አማን አማን ብዬ እነግራቸዋለሁ ማለትም

ያለውን ጥምቀት ብሎላቸው ወሮሙ ስራ ወሮሙ ስራ ኦሪት ያላቸው ናቸው። ሕገ ኦሪት ያላቸው ናቸው። አሰፈው ዘር ለከ ተብሎ ተስፋ የተነገረላቸው ናቸው። የልጅነት መምሰል ያላቸው ናቸው። በእንቢተኛ ልቡናቸው ይቀርባቸዋል እንጂ ልጅነት መሰጠቷ ጥምቀት ያላቸው ናቸው። በእንቢተኛ ልቡናቸው ይቀርባቸዋል እንጂ ቀርቶባቸዋል እንጂ ጥምቀት መሰራቷ ለሁሉ ስጋው ደግሞ ያላቸው ናቸው። በእንቢተኛነታቸው ቀርቶባቸዋል እንጂ ስጋው ደግሞ መሰጠቱ ለሁሉ ህገ ወንጅል ያላቸው ናቸው። በእንቢተኛነታቸው